ፈጥሮ ነው። እኔ ከዚህ በኋላ አላስቸገረሽም። ብዙ ሆነሻል፣ ለእኔ ብዙ ነው የሆንሽው ለእኔ። ስለዚህ ከበደኝ፣ ወደ አንቺ ማስጨነቅ ከበደኝ። ሀቡ ወላኝ፣ ብዙ ነው የሆንሽው ከዚህ በፊት። ደህና ትንሽ ካልቅሽ ይውጣልኝ፣ አልቅሽ ይውጣልኝ ነው። ምንድን ያደረ ምን አርገዋት ነው? ልጅቷ ድምጿ የማይሰማ አርፋ ስራዋን ነው የምትሰራው። ምንድን ነው የሚሏት ሀገር ትቀይር? ኧረ እነሱም ይሄንን ሀገር ለቃላቸው እንድትሄድ ነው የሚፈልጉት። ለምንድን ነው ሀገር የምትቀይረው? ለምን ሲባል፣ ለማን ሲባል፣ ለጉልበተኛ ሲባል፣ እኔን ከቲክቶክ ለማባረር እንደሚጥሩት እሷን ከኢማራት ለማባረር እየጣሩ ጉልበተኞች። ይች ዓለም የጉልበተኞች እየሆነች ነው እ መሳደብ የቻለ ብቻ ጉልበተኛ ብቻ የሚኖርባት እየሆነች ነው። ጠባይኛ እያባራል። እንደዚህ ከሆነ ማንም ስድብ የማይሳደብ ሰው አይኖርም ማለት ነው። የማንኩ እኔ እንጃ ምን እንደሆነ አላቅም። አሁን ስትገባ ትነግረናል ነው ትፋልኛች ብላ። ማነሽ ሄርሞን ላይቭ ላይ ወጥታ አልቅሳ ነው እሺ፣ ህዝብ እንዲሰማት ስለፈለገች ነው። ለብቻዋ ማልቀስ ብትፈልግ መደበቅ ብትፈልግ ጉዳዩን ላይቭ ከፍታ አታላቅስብ ነበር። ስለዚህ ከአንቺ እኔ ይሻላታል ለረዋን እኔ ይህ ተዋነኝ አንቺ ግን ሴጣን ነሽ። ተደብቀሽ መርዝ የምትረጪ ሴጣን ሄርሞን መኮንን የምትባይ ና ብሎክ ላርግሽ። እንዳንቺ አይነት ሴጣን እዚህ ውስጥ መገኘት የለበትም። ብሎክ ቀልቅሰሽ ነው የነገሩኝ። አንድ ሰው ላይቭ ላይ ካለቀሰ ማለት ችግሩን ህዝብ እንዲያቅለት፣ መፍትሄ እንዲፈልግለት ይፈልጋል ማለት ነው አይደል? እኔ በምረዳው እዚህ ጋር አንድ ሴጣን ምን ብላ ጻፈች? እውነት ካዘንሽላት ችግሯን ለምን በውስጥ አክፈችላትም አለች። እኔ ጌም እየተጫወትኩ መተው ኮመንት ላይ ሩዋን እያለቀሰች ነው። እኔን እንደናትሽ ስለሚያዩ ምን ያህል እንደማዝንልሽ እንደምቆረቆርልሽ ስለሚያውቁ ነው። አንቺ ባለቀሽ ቁጥር መተው ለእኔ የሚነግሩኝ ኮመንት ላይ መተው ከአረቦች ጋር ጌም እየተጫወትኩ ሲነግሩኝ፣ ጌሜን ትቼ ሩዋን እንጠሯት። ምንድን ነው ችግሯ? እንጠ ችግሩን ህዝብ እንዲያይለት ይፈልጋል። ችግሩን ህል ማለት ነው ሰው እንዲያገባት ባትፈልግ ላይቫን ከፍታ አታለቅስም ነበር። ላይቮን ከፍቶ ካለቀሰ አንድ ሰው መፍትሄ እየፈለገ ነው። እምባውን አይቶ ህዝቡ ችግሩ ምን እንደሆነ እንዲጠይቀው ፈልጎ ፈልጓል። ችግሩ ችግሯን እዚሁ ላይቭ ላይ ያለቀሰችበት ቦታ ላይ እንጂ መጠየቅ ያለብኝ ካዘንሽላት በውስጥ መፍትሄ ያገኘችው ከዚህ በፊት የተበላችውን ሀምሳ ሺህ ድርሃም እኔ ቁጭ ብዬ ላይቭ ላይ አምስት ቀን ቁጭ ብዬ ላይቭ ላይ ሰብስቤ ለቅሜ ከእያንዳንዱ ለቅሜ ደረሰኝ ብዬ ግሩፕ ከፍቼ ስንት ለፍቼ ደክሜ አው ከኪሴሻ ወጣሽ መሰለች ላልሹ ለሴጣኗ ነው የምመለስልሽ አምስት ቀን ሙሉ ላይፍ ላይ ቁጭ ብዬ ደርቄ ለፍቼ ደክሜ ሀምሳ አምስት ሺ ድርሃም ሰብስቤ አካውንት ፍገብቻለሁ ከህዝብ ለምኜ ኦኬ ለማኝ ተብዬ ተሰድቤ ለፍቼ ደክሜ አደባባይ ባይወጣ በውስጥ ማን ነው ሀምሳ አምስት ሺ ድርሃም የሚሰጠን ሰው እኮ አደባባይ ላይ የሚወጣው መፍትሄ ፈልጎ ነው መፍትሄ ሲፈልግ ችግሩ ከአቅሙ በላይ ሲሆንበት ነው። ሲገነፍል ነው አንድ ሰው አደባባይ የሚወጣው፣ ሲገነፍል፣ ሲበዛበት ራሱ መቋቋም ሲያቅተው፣ መቋቋም ሲያቅታቸው አደባባይ ያልወጡ ሰዎች ራሳቸውን አጥፍተዋል። የሉም እዚህ ምድር ላይ። ራሳቸውን ማጥፋት የማይፈልጉ መኖር የሚፈልጉ ሰዎች ግን ብቻቸውን ተሰቃይተው ታፍነው ከሚሞቱ ይወጣሉ አደባባይ እና ሀቡ እኔ ልንገራቸው። ከዚህ በፊትም በእኔ ቤት ላይፍ ላይ ተናግሬያለሁ። ሀቡ እናንተ የምታውቁት እዚህ ላይቭ ላይ እያደረገችውን ነገር ብቻ ነው። በውስጥ ግን ብዙ ነገር ሳለቅስ አብራልቅስ ብዙ ተሰቃይታለች። በውስጥ ማለት ነው። በውስጥ በቃ እንደሷ ማንም አለውልሽ አይዞሽ ያለኝ ሰው የለም። ከዚህ በፊትም አሁንም የሆነ ነገር ሲሆን አይዞሽ ያልፋል። በጣም ደስ የሆነ ወደፊት ተስፋ እንዲኖረኝ ብዙ ምክሮች ትሰጠኛለች። ሆን ያላቅበት አላመሰገንኩ ስምታ ስረዋል። ለማንም ማብራራት አይጠበቅብንም እኔ አንድ እህቴን ካዳንኩኝ ለእኔ በቂ ነው። ለማንም ማብራራት ለማንም ማስረዳት አይጠበቅብንም። አንቺ ብቻ ምን ሆንሽ? አንቺ ብቻ ደናውኝ። እኔ እየውልሽ ምንም አይነት ነገር መልካም ነገር ካረኩኝ ከማንም ምስጋና ፈልጌ አይደለም። ማድረገው ለማን ነው? ማድረገው ለእራሴ ስል ለምን ፈጣሪ ጋር ተመዝግቦ ነገ ስወድቅ ፈጣሪ እንዲያነሳኝ። ነገ ስወድቅ እኔ ነገ ሰው ነኝ፣ ታመማለሁ፣ መታከሚያ ላጣ እችላለሁ፣ ልቸገር እችላለሁ። ያኔ ለአንቺ ያደረግኩት መልካም ነገር ካለ ካደረግኩ መልካም ከሆንኩኝ ፈጣሪ ጋር ተመዝግቧል። ሰው ቢረሳ ፈጣሪ ስለማይረሳ እኔ ስወድቅ ፈጣሪ እጆች ይልቅብኛል ዘርግተው ከወደቅኩበት እንዚህ ማመን ሰው ነኝ፣ ገባሽ? ስለዚህ ለእኔ አትጨነቂ፣ ምንም ቢወረድብኝ፣ ብሰደብ፣ ብዘቀዘቅ ምንም እንዳይመስልሽ እኔ ጠንካራ ሰው ነኝ። እኔ ይሄ የባለጌ አፉን የሚከፍት ሁላ እኔን ሊጥል አይችልም። ገባሽ? እኔ ክብሬ የደረሰብሽ ያስለቀሰች ነገር ባይበዛብሽ አታለቅሽ ተረድተንሻል። ለብቻሽ የከበደሽ ነገር ከኛ ጋር ከህዝቡ ጋር ሲሆን ሊቀልሽ ይችላል። ስለዚህ ንገሪን፣ ምንድን ነው የሆንሽው? በጣም ብዙ ነው የሆንኩት። አንደኛ ያ የምናውቀው ጉዳይ እስካሁን ምንም አይነት ልባት ላይ አልደረሰም። ጊዜ ነገር ሳይቀር ዘር ማንዘሬን ሳይቀር ነው የሚሳደቡት። የዛኔ ስትነፋርቂ የዛኔ እንደዛ ሆነሽ ደካማ ጎኔን ያነሱብኛል። እንደዛ ስትሆኝ እኛንን እኮ የደረስንልሽ በቃ የሆነ ወይ ቁጥር ሽን ስጪን ብለው አልሰጥም ካልኳቸው በቃ የት ነው የምትገዡ ይሉኛል። ቃሽን የት ነው የምትገዡ? እዚህ እዚህ ቦታ ስላችሁ ውሰጅን። እኔ እንዴት ነው ሱቄን ዘግቼ እናንተንም ወስደው በኒ ስም እኔ ወስጅ አስተዋወቂሽ በኒ ስም ብትበደሪስ በቃ ብትወስድስ ማን ነው ተጠያቂ? አላቃቸውም፣ እነዛን ሰዎች ማን እንደሚልካቸው አላቅም ብየስላቸው፣ የዛኔ ስትነፋረቅ በዛ ደርሰንልሽ። የኢትዮጵያ ህዝብኝ እኮ ይረዳንሽ ብለው በደካ ባጎና የገባሉ ላይ እንትን ያስታውሱኛል፣ የድሮውን ማለት ነው። የድሮውን እንትን ኦርደር ደግሞ ያደርጉና፣ በጣም ብዙ ናቸው ማለት በሳምንት ቢያንስ እኔ እንጃ ቆጥሮ የማልጨርሰው ማለት ተቆጥሮ የማያልቅም? ወላይ አልቅም በቃ፣ ያዛሉ ዲሊቨሪው በርጋ ሲደርስ ብሎክ ያደርጉኛል። እኔ ከነጭራሹን ይቦልኩኛል። አላውቅም ለምን እንደሚያደርጉ እንደዚያ አላውቅም። በጣም ብዙ ናቸው፣ ብዙ ከዛ ምንም አላላቸው ማለት። ምን ብዬ እላቸዋለሁ አለው። ለምን በዚህ በኩል ይሄኛው ቁስል ያለ ይሄኛውን ነገር ከዛሬ ነገ ተሳካ አልተሳካ እንትን ላይ ነኝ በጎን ደግሞ መስራት አለብኝ። ብዙ ወጪ እንደዚህ የቤት ኪራዩ የወረቀቱ የላይሰንሱ በጣም ብዙ። ለሁለት ቀን ከሳኩኝ፣ አፈላሽ እኮ ድሮ እንደዚህ አልነበር። ሁለት ቀን ከሳኩኝ፣ ላይ ላይ ካዩኝ በቃ ሽምቅቅ ያደርጉኛል። በቃ ይመጡና ለምን ሳቅሽ ነው መሰለኝ፣ አላውቅም። እንደዚህ ከሰው ጋር ስጫወት ካዩኝ ይመጣሉ። አንቺ እንደዚህ አይነት ሰውነሽ፣ እንዲ አንቺ አይነት በቃ ማይኑኝ የለም። ከዛ ላይ ቤት ዘግቼ ይወጣለሁኝ። በቃ ስስቅ አይወዱም ወይ? በቃ ስስቅ እሁነ ቀንከሳኩኝ አንድ ሳምንት ግዴታ ያስለቅሱኛል፣ ወይ ኦርደር አድርገው ከእንስለው፣ ወይ በቃ የሆነ ወይ የሆነ ስድብ ሰድበውኝ እናቴን አባቴን ነው የሚሳደቡት። ደግሞ ሪከርዳችሁ እና አለ ይሰድቡኛል። ምንም ምክንያት ለጉዳይ እውነተኝነት ምን ይባላል? እሺ ማለት ምን ምን አድርጋ ይህን ያህል? ለምን ምን ስለሆነች ምን ስላደረገች ተርታ ለመግናት ነው ቲክቶክ ላይ የመጣችው? እቃ ነው የምትሸጠው። እንደ ማንኛውም ቲክቶክ ላይ እንዳለ አበሻ እቃ ትሸጣለች። ሌላ ምን አድርጋ ነው ይህን ያህል ሰው ላይ ለምንድን ነው? ወይስ ያቻም አምሳ አምስት ሺ ድራም ተሰበሰበችላት ተብሎ ነው ያ ብር ተሰበሰበላት ተብሎ ቅናት ነው ወይስ ምንድን ነው? ብሩ ለምን ተተካላት ነው? ለምን ህዝብ ካሳት ነው? ሁለት ዓመት እኳ አልቅሳለች እች ልጅ። በጣም ግራ ገባኝ በእውነት ለምን ይህን ያህል ምቀኝነት። ሰው ሰርታ በበ ንትበላ ነው ቁጭ ያለችው እዚህ ጋር፣ እቃ ነው የምትሸጠው። ኦርደር እያደረጉ ይህን ከዚህ በፊት አለ ኦርደር እያደረጉ መከንሰል ሶኪ ያልኳት ታያቸው። እያወጣን ቁጥራቸውን፣ ፎታቸውን መፖሰት እና ማጋለጥ አለብን። ካለምነሳ ያቆሙ መጋለጥ አለባቸው። እንደዚህ አይነት ክፉ ሰዎች ሁሉ ነገር የሚደርስባት ሌቦቹ እየላኳቸው ነው። ሌቦቹ ስለተከሰሱ ፎቷቸውን አውጥቼ ስላሰጠው ስለተዋረዱ፣ ስለተጋለጡ ሌቦቹ እየላኳቸው ነው። አንድረድ ፐርሰንት እነሱ እየላኳቸው ነው እንደዚህ እንዲያደርጉ። ፌክ አካውንት እየላኩ እራሳቸውም ይሆናሉ በፌክ አካውንት። እንደዚህ የሚያደርጉት ሰው ሰርቶ አይበላበትም እንዴ? አው እነሱ የራቋቸው ነው እንጂ ያለ ምክንያት ሰው እንደዚህ እንዴት ይችላል? አንድ ምስኪን ዝም ብሎ ያጠቃል እንዴ? ምን ባረገች? ምን እንድትሆን ነው ግን አሁን በፌክ አካውንት ስለሆነ ይህን የሚያደርጉት ማተም ይገባቸዋል። ታውቃላችሁ ፎቷቸውን ለጥፌ ስላጋለጥኳቸው ሌቦቹ ናቸው። ለምን አጋለጠችን ነው ረዋን፣ ለምን አሳልፋ ፋላቢ ባሰዳችን፣ ለምን ህዝብ አወቀብን ሌብነታችንን ነው ያ ነው። በፌክ አካውንት ነው እንደዚህ የሚያደርጉት።

አይ እንደተሳይ፣ ዋትሳፕ ይዘጋል ይዘጋል። ሪከርድ አድርጌ ልላክልሽ ወይ? ችግር የለም በቃ የለም አሁን የሰደቡሽ የሰደቡሽ ቮይሶችም ብታሰሚ ግን ሶስቱንም ቮይስ እንትን ብለዋል። እኔ ህዝብ የሚጎዳ ኮመንት አታደረጉም የምትፈልጉ አናግሩኝ ነው ይቻልማ። እንዴት በቲክቶክ ኦርደር ሲያደርጉ ሲደርሳቸው ነው እቃውን ተቀብለው ብር

ችግር የለውም ሽ ምዴ እና ኸይር ማለት ኸይር ምሰራ ሰው ኸይርን ነገር ሲያቅም አንቻ ጠቅም ሲጀመር ስለ ኸይር አታወሪ። በቃ አሁን ብዙ አታናግሪኝ፣ ተኝ ዝም ብለሽ። ቃፊት እንደምታመጪ ጠይቃሽ አልነግርሽም፣ ምክንያቱም ሄደሽ ከዛ በስሜ ብትበደሪ እኔ ትታያዥ አልሆንም ስላልሻት ነው። አይ ሶስት ነገር ወላሂ ሶስት ሪከርድ እስክሪን አድርጌ ልላክልሽ። ሶስቱንም ምንሻለሁ ላ ያጥፈተዋሉ ላይ ፎቶ ነበራቸው። አንድ ሁለተኛ ነገር ደግሞ አንቺ አንቺ የምታመጪበትን ቦታ ለምንድ ነው የምትናገሪ? ይሄ ግዴታች ነው መናገር አለብሽ። ችግር ለምን እዚህ ማመጠው ብዬ ብላቸው ችግር የለውም፣ ግን እነሱ የሚፈልጉት እኔ ለምን ግዴታ ነው ለምን አልናገርም። ግን ያው መስራት ነው። ሩዋን አንቺ ካልበረታሽ፣ አንቺ ካልጠነካሽ የማንም መጫወቻ ነው የምትሆኝው። አንቺ ወደሽ ከተነጠፍሽ ሁሉም መራያሽ ላይ ነው የሚዘማመተው። ወደሽ ከተደፋሽ ቢረቅጦሽ አይቅፋሽ ወደሽ ነው የተደፋሽላቸው፣ ያለችው አንቺ ራስሽን ካላስከበርሽ ለአንቺ ያለውን ጀራ ይሻግታል እንጂ ማንም አይበላውም። እንደዚህ ስለተለሰለሽ ስለተለማመጥሽ አይደለም የምትሸጪ። ቆፍጠን ብለሽ ሽጪ እቃሽን ያለ ፕሮዳክትሽን፣ ያለ ይግዛሽ ያላለ አይግዛሽ። አላህ የከፈተውን ጉሮሮ እሱ ሳይዘጋ አያድርም። ለአንቺ ያለው ርዝቅ ይመጣል። ለአንቺ ተጽፏል። ይሻግታል እንጂ ማንም ሰው አይበላውም። ያንቺ ስለተለማመጥሽ አይደለም። ገበያ እንደዚህ ስለተለቅለሰለለስሽ አይደለም ኖ መስመር ባውንደሪ ባውንደሪ ይኖርሽ። አንቺ ጋር የምትመጣው አንድ ሰው ልትገዛ እንጂ ከየት እንደምታመጪ ቃል ልትጠይቅ አይደለም። ይሄን የመንገድ ግዴታ የለብሽም። ይሄን የመንገድ ግዴታ የለብኝም በያትና ገበያ ሽቀንስ አለቀ። ባመንሽበት ነገር ሽጠሽ አገኝ ገበያ ያለች ስለ እቃሽ አንቺ ግዴታሽ እንደ አንድ ነጋዴ ግዴታሽ ስለ እቃሽ ማስረዳት ነው። እባክሽ ረዋን ያኛው ክሬም ለምን እንደሚጠቅም አስረጅኝ ስልሽ ክሬሙን ታነሽ ከዚህ ከዚህ ተሰርቷል ይህን ይህን ይጠቅማል ትኛለሽ። ከዛስ የሚያስፈልገኝ ከሆነ እገዛለሁ፣ የማያስፈልገኝ ከሆነ አመሰግናለሁ ብዬ ወርዳለሁ። ከገዝተሽ ላይ አለቀ። አንቺ ቆፍጠን ኮስተር ካላልሽ የማንም መጫወቻ ነው የምትሆኝ። አለምን መቆጣጠር አይቻልም። መጥፎ ሰዎችን እዚህ ምድር ላይ መቆጣጠር አይቻልም። አንቺ ነሽ ለራስሽ መበርታት ያለብሽ። ሁሌ በሰደቡሽ ቁጥር በዛቱብሽ ቁጥር የምታለቅሽ ኦርደር አድርገው አይኖ ቀላል አይደለም። ችግርሽ ከባድ ነው። በጣም ብዙ ሰው አይኖ ከባድ ነው፣ ቀላል አይደለም። ግን አንቺ ጀግነሽ ነው ተጋፍጠሽ ይህን ነገር ማለፍ የምትችሉ። አንደኛ መስመርሽን መጠበቅ። አንቺ ነጋዴ፣ እነሱ ገዢ። አክብሪያቸው በስነስርዓት። ከስተመር ሰርቪስ ጥሩ ከስተመር ሰርቪስ ትሪት አድርጊያቸው። ማሽቃበጥ ግን ጓደኛ መሆን አያስፈልግም። እሷ ገስተመር ናት። አንቺ ነጋዴ ነሽ፣ ጓደኛሽ አይደለችም። ምንም አይነት ትርፍ ወሬ አታወሪም። ሲሪየስ ነው ምትሆኝ። ትርፍ ወሬ አያስፈልግም። መካከል ሊሆን የሚገባው ኮንቨርሴሽን ስለ ፕሮዳክታችሁ ነው፣ ስለ እቃሽ ነው። የሚፈልጉትን የእቃ አይነት ይጠይቁሻል። የሚፈልጉትን የእቃ አይነት አስረድተሽ ትሸጪላቸዋለሽ። ሳይዝ መቀየር፣ ከለር መቀየር የፈለገ ትቀይሪለታለሽ። አለቀ። ካልሰጠሽው አንቺ ዝቅ ካላልሽ ማንም ሰው ናትሽ ላይ አይወጣም እንዴ ማንም ሰው እንዲያሸማቅቅሽ አትፍቀጂ እንደ ማንኛውም ሰው ችግር ደረሰብሽ ተረዳሽ አንድ ጊዜ ሶሻል ሚዲያ ላይ ወጥተሽ እርዳታ ስለተደረገልሽ እድሜ ልኩን በዛ ጉዳይ ሊያሸማቅቅሽ የሚሞክርን ሰው ኢግኖር አርጊው እያት እንትናን ማን ነበር ስሟ በስሟን አስታውሶኝ ህፃኗ ልጅም እየሰራች እየበረታች አታይም እንዴ ተማሪ ከሷ ዋንትያ ቴንኪ ዋንትያ ይጎትቷታ ሊጥሏት ይጎትቷታን ግን እሷ አትወድቅም አትሰበርም እያት ጀግልሽ በርትተሽ። መረዳት ነውር አይደለም። መስረቅ ነው ነውር፣ ማጭበርበር ነው ነውር። አንቺ አላጭበረብርሽም፣ አንቺ አልሰረቅሽም። አንቺ እንደ ማንኛውም ሰው ችግር ገጠመሽ፣ ለዛ ችግር ህዝቡ ረዳሽ፣ ችግርሽ አለቀ። በተረፈ በህግ ሚሄደው በህግ ይሄዳል፣ ህግ እንደፈለገ ያድርገው፣ አለቀ። አንቺ እዚህ ሶሻል ሚዲያ ላይ ያለሽው ልትሸጪ ነው፣ ትሸጫለሽ። በተረፈ ሌላ ወሬ ከማንም ሰው ጋር ትርፍ ወሬ እንዳታወሪ። መስመር ማንም ሰው ማለፍ አይችልም። አንቺ ነሽ ራስሽ የምታስከብሪ። አንቺ ካልፈቀድሽላቸው ማንም ምንም ሊያደርግሽ አይችልም። ዝቅ ካላልሽላቸው አናቶች ላይ አይወጡም። የእኛ ማህበረሰብ አብዛኛው፣ ሁሉም ሳይሆን፣ አብዛኛው በስስከሆንሽ ገብቶ አንቺ ማጥቃት ነው የሚፈልገው። በተለይ ደግሞ የተረዳ ሰው እርዳታ የተደረገለት ሰው በርትቶ ጠንክሮ ሲያይ በእኛ በር እኮ እኛ ረተንሽ እኮ ነው እኛ እኮ ነን ችግርሽን ያሳለፍንልሽ ይላል። ይበል፣ አትስሚ። ዘመኑ የጠንካሮች ነው። ስስከሆንሽ ማንም ይበላሻል። በቃ መልስ አለመስጠት እንደሌሉ መቁጠር። አያምም፣ ያማል። እናቴ ትሙት ያማል። እኔ ጠንካራ ባልሆን እስከዛሬ ከቲክቶክ ጠፍቼ ነበር። እኔንም ምሳሌ ማድረግ ትችያለሽ፣ ረዋን እኔ እንደሚወርድብኝ የስድብ ናዳ፣ እኔ ጀግና ጠንካራ ባልሆን ቆዳዬ ወፍራም የሚቋቋም ባይሆን እስካሁን ከቲክቶክ ጠፍቻለው፣ ዲአክቲቬት አድርጌ። ይሄ የማደግ ምልክት ነው። እያደግሽ ነው ጎታችሽ ወደ ታች የሚጎተትሽ ከበዛ አንቺ ወደ ላይ ከፍ እያልሽ ነው ማለት ነው። ከፍታ ወደ ከፍታ በወጣሽ ቁጥር ጎታቶችሽ እየበዙ ይመጣሉ፣ ሊጥሉሽ የሚሞክሩ አንቺ ግን ሲጎትቱሽ፣ ሞር ግፊ ወደ ላይ ወደ ላይ ጡንቻሽ እየጠነከረ ይመጣል። ለዛም ለዚህ ተጨንቀሽ ትችላለሽ። በቃ ስለበለጥሻቸው ነው። አንቺ ደስተኛ ስትሆን አይወዱም። ራስሽ እኮ አልሽ፣ ሁለት ቀን ከሳቅኩኝ ሳምንት ያስጠቅሱኛል አልሻለም። በቃ ስትሰቂ ሲያዩ ደማቸው ይፈላል። ምድረ ደስታ የሌለው ሁላ ምድረ ደስታ የራቀው ሁላ ሰው ሲስቅ ሲያያመዋል። የራሱን ደስታ እንደመፈለግ የሰውን ደስታ በማጥፋት እሱ ጋር ደስታ የሚመጣ ያንቺን ደስታ ሲያጠፉት ወደ እነሱ ደስታ የሚመጣ ይመስላቸዋል። እንዲሳካላቸው እያረግሽ ነው አሁኑ እንጂ ገብቶሻል። እንዲሳካላቸው እያረግሽ ነው፣ አንቺ ስታለቅሽላቸው ላይቭሽን ከብቶች አይኛ አቅማችንና እያቸው አስለቀስናት፣ እንዲህ እያረግሻቸው ነው። ሳይ ሳይካትሪስት ያስፈልጋታል የምትሉ ትክክል። እኔ የስነ ልቦና ሐኪም አገናኛታለሁ ኦንላይን ላይ ኦንላይን ላይ እሷ ባለችበት ኢትዮጵያ የሚኖር የስነ ልቦና ሐኪም ሴት አገናኛታለሁኝ። እሷ የምክር አገልግሎት ከዚ በላይ ከኔ በላይም ደግሞ ትሰጣታለች። ባይዘዌ የራሳችን ሀኪም ራሳችን ነው። ራሳችንን መውደድ ነው ትልቁ ነገር ሊሆን የሚገባው። እዚህ ምድር ላይ ምንም ነገር ላይ ሰክሰስፉል እየሆናችሁ ስትመጡ መኖራችሁ ራሱ በህይወት የሚያቃጠላቸው ሰዎች አሉ። በህይወት መኖራችሁ መሳቃችሁ ራሱ ድሃ፣ ንጹህ ድሃ ሆናችሁ ምንም ሳይኖራችሁ ስለ ሳቃችሁ ብቻ የሚቃጠሉ ሰዎች አሉ። እነሱ መሳቅ ስላልቻሉ፣ እነሱ ደስተኛ መሆን ስላልቻሉ። ስለዚህ ለራሳችን ራሳችን ጠበቃ መሆን ለራሳችን እራሳችን ልንቆምለት ይገባል። ሩዋን ለራስሽ ልትቆም ይገባል ልትበረች ይገባል እንደዚህ ስብር የምትል ከሆነ ማንም እየመጣ ነው የሚረቅጥሽ የማንም መጮቻ አለ ተይ በርቺ ሲስጎንሽን አታሳያቸው ቢያምሽ ራሱ ማለት የተናገሩት ቃል ቢያምሽ ራሱ ጥስሽን አድርገሽ ለነሱ ለጠላቶችሽ ህመሙን ሳታሳያቸው ላይፍሽን ከዘጋሽ በኋላ ህመሙን ታስታምሚዋለሽ በራስሽ ጠንክሪ በርቺ እድል አትስጫቸው። አንቺ ነሽ ለራስሽ መቆም ያለብሽ፣ ማንም አይደለም። እኔ ለምንድን ነው ላይቬን የከፈትኩት? በይ እቃ ልሸጥ። ስለዚህ ሌላ ወሬ አያስፈልግም። እቃሽን ትሸጫለሽ፣ ይሁልሽ። በጣም ጓደኛ የምትያቸው የገዛ የራስሽ ሰዎችም ሊነሱብሽ ይችላሉ፣ ነገር እድገትሽን ሲያዩ። ማንም ላይ አትጣበቂ፣ ደባሽ ራስሽን ብቻችነሽ፣ በሁለት እግርሽ ቁሚ ሁሉም ሰው ይከዳል። ነገር አንዱ አንዱ እየከዳ እየከዳ እያደጅ ስትመጪ፣ ድረትሽ እየጨመረ ሲመጣ፣ ሌላም ሰው እየከዳሽ ሌላም ሰው እየከዳሽ ይመጣል። አቡ አስክር ኢፍ ሺ ኢስ ትሪቲንግ ከስተመር ዌል አንድ ኦልሶ አስክር ሄር ቮይስ ሺ ኦልሶ ኢስ ኢንሶልቲንግ ኦኬ። አንቺ ከከስተመሮችሽ ጋር ተሰዳድበሽ ታውቂያለሽ? ከስተመሮችሽን በትህትና በደንብ ትሪት ታደርጊያለሽ? ኧረ እኔ እንኳን ስድብ አድርጎ በስነ ስርዓት ነው ማስተናግሏቸው። ያስተናግድ በስነ ስርዓት ነው። አልሀምዱሊላህ እቃው ደርሷቸው ሁሉም ያመሰግን ያመሰግንኛል። ሁሉም እቃው ሲደርሳቸው የሚመልሱብኝ ገና እቃውን ሳያዩት ነው። ገና እቃውን ሳያዩት ዲሊቨሪ ደርሻሉ ሲላቸው ነው። እነሱ ናቸው የሚጎልኩኝ እና እንትን የሚያከስቡኝ። ኦኬ እስቲ አንድ ሁለት ቮይስ ታሰሚናለሽ፣ እንዴት ከከስተምሮችሽ ጋር በዋትሳፕ እንደምታወሪ ለምሳሌ ከአንድ ከስተመር ጋር ቁጥሯን ከተቀበች በኋላ በዋትሳፕ መጀመሪያ የላክሽላት ወይስ ምን ያህል ትትና አለው የሚለውን ለማየት እዚህን ያሉ የመጣልኝ ላሰማስ። አንድ ማንኛውም ስ ለህዝቡ ለማሳየት ያህል ለምን ያህል አንቺ ከከስተመሮች ጋር ትትና እንዳለች ልናገር። ደግሞ እሷ ትሬት አታረገንም፣ ተሳድበናለች፣ ታመናጭገናለች ብለው እንዳይወጡ ማለት ነው።